የተከበራችሁ የጦር መኮንኖች እንዲሁም መከላከያን በማደራጀት በመገንባት ታላቅ ገድል ፈጽማችሁ ዛሬ መካከላችን የምትገኙ ሌፍትናንት ጄኔራል አባው ታደሰና ሌፍትናንት ጄኔራል ዮሐንስ ገብረመስቀል ከፍ ያለ ምስጋና ላቅርብላችሁ ፈልጋለሁ። ወታደር አገልግሎቱ በዘመናት መካከል የማይረሳ ስለሆነ በጡረታ የሚገለሉ የጦር መኮንኖች በእንደዚህ አይነት ወታደራዊ በዓል ላይ ከኛ ጋር ተገኝተው ድምቀት መስጠት ለተቋሙም ለእነሱም ክብር ስለሆነ እንደ ባህል መቀጠል አለበት። ከሁሉ በማስቀደም በመከላከያ አዛዥ ስታፍ ኮሌጅ የመኮንኖች ምረቃ በዓል ላይ ተገኝቼ የመጀመሪያውን ሰርተፊኬት ለመስጠት እድል በማግኘቴ እንደ ወታደር የተሰማኝ ልዩ ክብር ልገልጽላችሁ እወዳለሁ። በቆይታችሁ ሀገራዊ እሴቶችንና የጀግንነት ታሪኮችን ከዘመናዊ ወታደራዊ ጥበብ ከዘመናዊ ወታደራዊ ፍልስፍና ጋር አዋህዶ የመጠቀም ጥበብ ገብይታችሁ ተቋሙን በዚያው ልክ ለማደራጀትና ለመምራት የመጀመሪያውን ስንቅ ስለሰነቃችሁ ይህ የወታደራዊ ሳይንስ ጥበብ ከማያልቅ ኦሽን የሚቀዳ ትንሽ እውቀት እንጂ በቀጣይነት መትጋት፣ መልፋት፣ ማንበብ የሚጠይቅ ሴክተር በመሆኑ የመጀመሪያው ምርቃት ለሚቀጥለው ድልድይ ሆኖ የሚያሸጋግር ስለሆነ በድጋሚ እንኳን ደስ ያላችሁላችሁ ፈልጋለሁ በአንድ በኩል ሀገራዊ ወታደራዊ እሴቶች እና የጀግንነት ታሪኮችን ለማጥናት ምርምር ለማድረግ የሚተጋ በሌላ በኩል ደግሞ ምርጥ ዘመን አመጣሽ ቴክኖሎጂን በአግባቡ የመጠቀም ብቃት የፈጠረ የማድረግ አቅሙ በሁሉም አውደውጊያ የተመሰከረለት ፕሮፌሽናል አርሚ መገንባት የመንግስታችን ቀዳሚ ፍላጎት ነው። ወታደራዊ አመራሩ ከሳይንስና እውቀት እንዲሁም ሳይንሳዊ ጥበብ ባሻገር የፖለቲካ አመራሩ ፍላጎትና የፖሊሲ አቅጣጫ በሚገባ የማወቅና የመተንተን አቅም ሊኖረው ይገባል። በወታደራዊ ጥበብ አንዱ ትኩረት የሚሻው ጉዳይ ወታደራዊ አቅምና ውጊያ የፖለቲካ ዓላማ ማስፈጸሚያ ቱል ነው። የፖለቲካ ዓላማ ማስፈጸሚያ የሆነውን ይህንን መሳሪያ የፖለቲካውን ፍላጎት እና አቅጣጫ በወጉ የሚረዳ የሚተነትንና ለማስፈጸም የሚታመን የጦር መኮንን ለኢትዮጵያ ያስፈልጋል። የጠላት ወታደሮችን እንዴት እንደሚገድል ሳይሆን የራሱን ሰራዊት ከጉዳት አትርፎ የጠላትን የማድረግ አቅም እንዴት እንደሚያከሽ አቅዶ ኦሬንት አድርጎ የሚተገብር መኮንን ከምንጊዜውም በላይ ዛሬ ያስፈልገናል። እኛ ባለንበት ቀጠና የነበረን ጥንካሬ ብቻውን በቂ ባለመሆኑ በአምስቱም የጦር አውዶች ራሱን ያበቃና ጦርነት መክታት የሚያስችል ቁመና እየፈጠረ ተቋም መገንባት እንፈልጋለን። በሃያ አንደኛው ክፍለ ዘመን ጠላት በአንደኛው የጦርነት አውድ ያጣውን ድል በሌላ አውድ ለማስቀጠል ለማሸነፍ አልያም ለማክሸፍ ይተጋል። የመከላከል አቅማችን በአንደኛው አውድ የታጠረ ከሆነ በዚያ ግንባር መከላከል ቢቻለንም፣ ዋነኛው ተልኳችን ሉዓላዊነትም ማስከበር ነውና በሌላው አውድ ያንን ግብ ማሳካት የተሳነን እንደሆነ ተልኳችንን አላሳካንም ማለት ነው። በመሆኑም በአምስቱም የጦር ዶሜይን የመክታት አቅም ለማጠናከር ወታደራዊ ሳይንስ ያጠኑ ጀነራል መኮንኖች፣ መስመራዊ መኮንኖች በእጅጉኑ የሚያስፈልጉበት ጊዜ አሁን ነው። ጠላት በምድር ኃይል ኢትዮጵያን መሞከር የማያዋጣ መሆኑን በተደጋጋሚ ሞክሮ በመሸነፍ ያቀዋል። ይሁን እንጂ መልክዓ ምድራዊ ብልጫችንን በማዛባት በተለያዩ አውዶች እድገታችንን አንድነታችንን የሚፈታተኑ ሙከራዎች ከማድረግ ግን አይቆጠብም። ይህን ለመግታት በሁሉም ዶሜን ሀገሪቱን ለመከላከልና ዋነኛው ተልኳችን የሆነውን ሉዓላዊነት ለማስከበር ዝግጁ የሆነ ፕሮፌሽናል አርሚ የመገንባት ስራ ለነገ የማይተው መሆኑን በጥብቅ እናምናለን። በሚወሰደው ጦርነት ለማሸነፍ የሚያስችል ቁመና የሌላቸው የቅልበሳ ኃይሎች ዋነኛ ዓላማና ተልኮ ማሸነፍ ሳይሆን ማክሸፍ ስለሆነ ባልታሰበ አውድ ለማሸነፍ የተሰለፈን አርሚ ጉዞ እንዲገታና እንዲከሽፍ በማድረግ ከተልኮ እንዲስተጓጎል ያደርጋሉ። ይህ እንዳይሆን ነፃነትና ስርዓት አልበኝነት ባለመለየት መረን የወጣ ሕግና ስርዓትን የማያከብር የመንጋ ፖለቲካ ኢትዮጵያ ውስጥ መቆም ይኖርበታል። ሕጋዊ ስርዓት እያዳከምን በመንጋ የሚሰጥ ፍትህ ተከትለን የፍትህ ስርዓቱን በግል ስሜት የምነዳው ከሆነ በእንቅርት ላይ ጆሮ ደግፍ እንደሚባለው ያልተጠናከረው ስርዓት ያልተጠናከረው ሀገር ወደማይወጣው ፈተና የሚያስገባና ሁሉንም በኪሳራ የሚያስጨርስ በመሆኑ የህግ ልዕልናን ጠንቅቆ ማወቅና ማክበር፣ ማስከበር የእያንዳንዱ ዜጋ ግዴታ ሲሆን የሀገር መከላከያ ሰራዊት ደግሞ ድርብ ኃላፊነት ይኖረዋል። ህግ አልባና አመፅን የሚታገስ ስርዓት እንደ ሀገር መቆጠራችንን ከንቱ ስለሚያደርግ ሀገራዊ አንድነታችንን በህግ አግባብ ማስጠበቅ የዘውትር ተልእኳችን ይሆናል። ዘመናዊነት የህግ የበላይነት ማክበር ነው። የህግ የበላይነት ያላከበሩ ህዝቦች በህግ የሚገዙ አምባገነኖችን ይፈጥራሉ እንጂ አሸናፊ መሆን አይችልም። እንደመር በይቅርታ አንድ ሀገርን ገንባ ስንል መረን እንውጣ ህግና ክብር በየከተማው ሽፍታ ይበራከት ማለት አለመሆኑን በአንክሮ ማስገንዘብ እፈልጋለሁ። የይቅርታው ዓላማ ባለፍንበት መንገድ ያጣነውን ለማግኘት እንጂ የገነባነውን ሀገር ለማፍረስ ስላልሆነ እያንዳንዱ ዜጋ ይህ ከአብራኩ የወጣውንና በአነስተኛ ደሞዝ ህይወቱን እየገበረ የሀገር አንድነትን የሚያስጠብቀውን ኃይል የመውደድ፣ የማክበር፣ የሞራል ድጋፍ የመስጠት የእያንዳንዱ ዜጋ ግዴታ መሆኑን በዚሁ አጋጣሚ ለማብሰር እፈልጋለሁ። የፌዴሪ መንግስት የሀገር መከላከያ ሚኒስቴር በአለባበስ በኑሮ ያለበትን ችግር ለመቅረፍ በዚህ አመት ሻል ያለ ውሳኔ ወስኖ በሕይወታችሁ ላይ አንድ እስቴፕ ወደፊት የሚወስድ ማሻሻያ ማድረጉ ይታወቃል። ይህ በቀጣይነት የመከላከያ ሰራዊት መለዮው የተለየ፣ ዩኒፎርሙ ያማረ አረማመዱ የሚያስታውቅ በሰልፉ የሚፈራና ዲተር የሚያደርግ እንዲሆን መንግስት በስልጠናም በፋይናንስም የሚያደርገውን ድጋፍ አጠናክሮ የሚቀጥል መሆኑን በዚሁ አጋጣሚ ለማሳሰብ እወዳለሁ። የሀገር መከላከያ ሰራዊት መኮንኖች መከላከያ መተኪያ የሌለው ብሔራዊ ሀብት መሆኑን እንድትገነዘቡ እፈልጋለሁ። የፌዴራል ፍርድ ቤት በክልል ፍርድ ቤት፣ የፌዴራል ፖሊስ በክልል ፖሊስ፣ የፌዴራል ህግ አውጪ በክልል ህግ አውጪ፣ የፌዴራል አስፈጻሚ በክልል አስፈጻሚ ሊተካ የሚችል ቢሆንም የሀገር መከላከያን መተካት የሚችል ምንም አይነት ተቋም እቺህ ታላቅና ድንቅ አገር ስለሌላት ብቸኛ መሆን ብቻ ሳይሆን ባደራረጋችንም ልዩ መሆናችንን በየዕለቱ በማሳየት የዚችን አገር አንድነት፣ የባንዲራን ክብር ለህዝቦች፣ ለጎረቤቶች ማሳየት የምንችል እንደ ትናንትናው ጀግኖች፣ ሀገር ወዳዶች በትናንሽ ነገር ተጠርፈን የማንቀር ኩሩና አኩሪ ወታደር